አመሰግናለሁ ኃይለ ኢየሱስ እንዴት ሏችኋል ተመልካቾቻችን። ቀደም ሲል መግቢያችን ላይ ለመጥቀስ እንደሞከርነው ዓለም አቀፉ የአእምሯዊ ንብረት ቀን ለ25ኛ ጊዜ ሙዚቃና አእምሯዊ ንብረት በሚል መሪ ሀሳብ በተለያዩ ስነስርዓቶች እየተከበረ ነው የሚገኘው። ቀኑን የኢትዮጵያ አእምሯዊ ንብረት ባለስልጣን ከፈጠራ ባለመብቶች ከባለርሻ አካላት እንዲሁም ደግሞ አጋር ተቋማት ጋር በመሆን ነው በዚህ አሁን በሚገኝበት በአዲስ አበባ ሳይንስ ሙዚየም በተለያዩ ስነስርዓቶች እንዲሁም ደግሞ ዝግጅቶች እያከበረ የሚገኘው እንደሚታወቀው የአእምሯዊ ንብረት ከ በተለያዩ ወይም እንዲሁም ደግሞ ከበርካታ ዘርፎች ጋር የተቆራኘ እንደመሆኑ ለአንድ ሀገር ኢኮኖሚ እንዲሁም ደግሞ ማህበራዊ ልማት ከፍተኛ አስተዋጽኦ ያለው እንደሆነ ይታወቃል። በተለይም ደግሞ የአእምሯዊ ንብረት ከሙዚቃ ጋር ልዩ ትስስር እንዳለው ይገለጻል። ለአብነትም እንግዲህ የሙዚቃ ግጥሞች፣ ዜማዎች፣ ቅንብሮች፣ ሚክሲንጎች ወይም ደግሞ ኮምፖዚሽኖችን ጨምሮ ሌሎችም የቅጂና ተዛማች መብቶችን እንዲያገኙ የህግ እንዲሁም ደግሞ የአእምሯዊ ንብረት ባለስልጣን ጥበቃ እንዲደረግላቸው ይደረጋል ማለት ነው። በዚህ አግባብ እንግዲህ የሙዚቃ ስራዎች መብትም እንዲሁ በአእምሮዊ ንብረት ባለስልጣን መከበሩ በተለይም ደግሞ በዚህ የፈጠራ ምህዳሩ እንዲስፋፋ አይነተኛ ሚና ያለው ነው። በዚህ አግባብ ነው እንግዲ የዓለም አቀፍ የአእምሮ ንብረት ቀን ከሙዚቃ ጋር ተሳስሮ እንዲከበር የተደረገው ማለት ነው። እንግዲህ በዚሁ ጊዜ እንግዲህ የኢትዮጵያ አእምሮ ንብረት ባለሥልጣን ዋና ዳይሬክተር አቶ ወልዱ መልእክት አስተላልፈው ነበረ። እንግዲህ ዋና ዳይሬክተሩ አቶ ወልዱ ይመስል በዚሁ ጊዜ እንግዲህ አሁናዊ በተለይም ደግሞ በዲጂታል የኢኮኖሚ ስርዓት ውስጥ እንግዲህ እንደ ሀገር ተቋዳሽ ወይም ደግሞ ተካፋይ ለመሆን በተለ ደግሞ በኢትዮጵያ በለውጡ ማገስ የተግባራዊ ያደረገችው የሀገር በቀል የኢኮኖሚ ማሻሻያ እንዲሁም ደግሞ የዲጂታል ኢኮኖሚ ግንባታ ሂደት ውስጥ የአእምሮ ንብረት ባለስልጣን አቅም እንዲሁም ደግሞ ስራ ጠንካራ እንዲሆን ሰፊ ትኩረት ተሰጥቶ ሲሰራ መቆየቱን አንስተዋል ማለት ነው። ከዛ ባለፈ እንግዲህ የዘንድሮ የዓለም አእምሮዊ ንብረት ቀን በተለይም ትኩረት ባደረገበት የቅጅና ተዛማጅ መብቶች ዘርፍ የተሰማሩ ባለመብቶች እንዲሁም ደግሞ ባለሙያዎች በተለይም ደግሞ ከስራዎቻቸው ከፈጠራ ውጤቶቻቸው ኢኮኖሚ እንዲሁም ደግሞ ሞራላዊ ጥቅሞችን እንዲያገኙ ሰፊ ትኩረት ሰጥቶ እየሰራ እንደሚገኝ ነው ባለስልጣኑ የገለጹት ማለት ነው። ከዛ ባለፈ በአሁናዊ የዲጂታል ኢኮኖሚ ስርዓት ውስጥ እንግዲህ የአእምሯዊ ንብረት ውጤቶች ወይም ደግሞ የፈጠራ ስራዎች የማይዳሰሱ ትልቅ ሀብት መሆናቸውን አንስተዋል ማለት ነው። በዚህ አግባብ ደግሞ ይህንን ኢኮኖሚ የዲጂታል ኢኮኖሚ ዘርፍ በተለይም ደግሞ ያለ ጠንካራ አእምሯዊ ንብረት ስርዓት መምራት እንደማይቻል አንስተዋል ማለት ነው። በዚህ ሁናቴ እንግዲህ የኢትዮጵያ አእምሯዊ ንብረት ባለስልጣን እንግዲህ አዳዲስ ፖሊሲዎችን፣ እቅዶችን፣ ስትራቴጂዎችን ቀርጾ ሰፊ ትኩረት ሰጥቶ ሲሰራ መቆየቱን አንስተዋል። በዚህም እንግዲህ ወደ ትግበራ ከገባባቸው ጊዜዎች አንስተው እንግዲህ የውጤታማ ስራዎች እንዲሁ ማከናወኑን አንስተዋል ማለት ነው። በዚህ በዚህም እንግዲህ ለአብነትም ከተገኙ ውጤቶች መካከል ያነሷቸው የኢትዮጵያ አእምሯዊ ንብረት ባለስልጣን ዓመታዊ የምዝገባ አቅሙ ባለፉት ዓመታት ከ3000 ያልዘለለ ነበር። አሁን ግን በተለይም ደግሞ በዚህ በ2017 በጀት ዓመት የዓመት የምዝገባ አቅሙ ወደ 7500 ከፍ ማለቱን አንስተዋል። በቀጣይ ዓመት እንግዲህ ይህንን ቁጥር ወደ 11500 ከፍ ለማድረግ ታቅዶ የተሰራ መሆኑን ነው ዋና ዳይሬክተሩ አቶ ወልዱ የመሰል የተናገሩት ማለት ነው። ነገር ግን ደግሞ ኢትዮጵያ ካላት ፈጣን የንግድ የኢኮኖሚ እንቅስቃሴ እንዲሁም የኤክስፖርትና ና የኢምፖርት መጠን ከዛ ባለፈ ደግሞ በቅርቡ አጽድቃ እንግዲህ ተግባራዊ እያደረገች የምትገኘው የአፍሪካ ነጻ የንግድ ቀጠና እንዲሁም ደግሞ በድርድር ላይ የሚገኘው የዓለም የንግድ ድርጅት አባልነት ይደርጋ ሂደት ጋር ሲታይ ይህ የአእምሯዊ ንብረት ባለስልጣን ዓመታዊ የምዝገባ የሂደት እንግዲህ በቂ እንዳልሆነ ከዚህ ባለፈ ደግሞ ከሌሎች የአፍሪካ ሀገራት ጋርም ሲተያይ እንግዲህ አንዳንድ የአፍሪካ ሀገራት ዓመታዊ የምዝገባ አቅማቸው ከ45 ሺህ እንደተሻገረ ነው የሚነሳው። ከዚህ አንጻር በቂ ያለመሆኑን በማንሳት ትኩረት ተሰጥቶ የተሰራ እንደሚገኝ አንስተዋል ማለት ነው። እንግዲህ ከዛ ባለፈ ባለስልጣኑ እንግዲህ ለአእምሮ ንብረቶች የሮያልቲ ክፍያዎችን ለመፈጸም እንግዲህ የተለያዩ ስራዎችን እየሰራ እንደሚገኝ ገልጸዋል። እነዚህ ምርምር ላይ ያሉ እንቅስቃሴዎችም እንግዲህ ወደ መጨረሻው ምዕራፍ ላይ እየደረሱ መሆኑን ነው ዋና ዳይሬክተሩ ያነሱት። ከዛ ባለፈ በዚህ መርሃግብር ላይ የተገኙት የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ አቶ ባይሳ በዳሶ ናቸው። እርሳቸውም እንግዲህ መልእክት አስተላልፈው ነበር። በተለይም ደግሞ የፈጠራ ውጤቶች ለሀገራዊ ብልጽግና ካላቸው ከፍተኛ ጠቀሜታ አንጻር እንግዲህ ለነዚህ ዘርፎች አስቻይ ሁኔታዎችን ለመፍጠር በርካታ ተግባራት መከናወናቸውን አንስተዋል ማለት ነው። ባለፉት የለውጥ ዓመታትም የፖሊሲ ስትራቴጂ እንዲሁም ደግሞ የህግ ማዕቀፍና ስርዓት ጭምር ርጋታ ሲከናወን መቆየቱን አንስተዋል። በኢትዮጵያ የዲጂታል ኢኮኖሚ 2025 እቅድ ጭምር እንዲሁም ደግሞ በሌሎችም ስትራቴጂዎች ይህ ዘርፍ ትኩረት ተሰጥቶ እንዲካተት መደረጉንም አንስተዋል ማለት ነው። ከዛ ባለፈ እንግዲህ በመሰረተ ልማት ግንባታ፣ በኔትወርክ ማስፋፋት እንዲሁም ደግሞ የፍጠራ ማሳደጋ ኢኖቬሽን ማዕከላት፣ የሰርቶ ማሳያ ማዕከላት እንዲሁም ደግሞ የመንግስትና የግል አጋርነትን በማጠናከር ረገድም እንግዲሁ ሰፊ ስራዎች መሰረታቸውን አንስተዋል ማለት ነው። እነዚህ እንግዲህ በተለይም ደግሞ

የኪነ ጥበብ እንዲሁም ደግሞ የሙዚቃ ስራዎችን የሮያልቲ ክፍያ ወይም ደግሞ የኢኮኖሚ እና የሞራል ላይ ተጠቃሚነት ለማረጋገጥ እንግዲህ የተዘጋጁ የተለያዩ ፕላትፎርሞችንም እንዲሁ ዘርዝረዋል ማለት ነው። እነዚህ ፕላትፎርሞች ደግሞ ለሁሉም ዜጎች በኩል የተዘጋጁ እንደመሆናቸው እነዚህን ፕላትፎርሞች በመጠቀም የተለያዩ የፈጠራ ስራዎችን በብዛት በጥራት እንዲሁ ማምረት እንደሚገባ አንስተዋል ማለት ነው ሚኒስትር ዴታው። በመጨረሻም እንግዲህ ቀኑ በዚህ መልኩ ሲከበር፣ በተለይም ደግሞ የኪነ ጥበብ ባለሙያዎች፣ የፈጠራ ስራዎች ባለመብቶች፣ እንዲሁም ደግሞ የቅጂና ተዛማጅ መብቶች የሚ የሚጋሩ ባለድርሻ አካላት በተለይም ደግሞ የሙዚቀኞች ወይም ደግሞ የኪነ ጥበብ ባለሙያዎች ደግሞ አብሮነትን፣ ሰላምን የሚያጎለብቱ ስራዎችን በትኩረት እንዲሰሩ ለማስታወስም የሚያስችል መሆኑን ነው ቀኑ በተለይም ከሙዚቃ ስራዎች ጋር ተሳስሮ መከበሩን በማንሳት የገለጹት ማለት ነው። እንግዲህ በመጨረሻም ኃይለየሱስ የቅጂና ተዛማጅ መብቶች ባለ መብቶች እንዲሁም ደግሞ የፈጠራ ባለሙያዎች አርቲስቶች፣ የኪነ ጥበብ ባለሙያዎችና ሌሎችም አጋር ድርጅቶች የተገኙበት ይህ የዓለም አቀፍ የአእምሯዊ ሰብዊ ንብረት ቀን እንግዲህ ዛሬን ጨምሮ እንዲሁም ደግሞ ነገ በተለያዩ ስነስርዓቶች የሚከበር ነው የሚሆነው። ለአሁኑ በእኔ በኩል ያለው መረጃ ይህንን ይመስላል። መልካም ቀን መራውል ከደር ለመረጃዎች አመሰግናለሁኝ።